ተክለ ማርያም በኢትዮጵያ ውስጥ ያለውን የወንጌል ሥራ ለመስራት እንዲችል መነሻውን ከአዋሳ ወደ አዲስ አበባ አዛወረ። ይህ ሰው በዚያ ወቅት የነሰሎሜ ሰሎሜ ቤተሰብን ጠቅልሎ የያዘው የሐዋርያት ወንጌል ወደ አየለ ባለቤት ሳባ ሀብቴ ቤተሰብም ገብቶ እነገነትን ካፒቴን አፈወርቅን ልጃቸውንና ሌሎችን መሰብሰብ ጀመረ። የአዋሳን አጥቢያ መጋቢነት ከገንዘብ ያዥነቱ ጋር በቀለፈዬ ተረከበ። በቀለ በገንዘብ ሚኒስቴር ስራ ከሀዋሳ ተዛውሮ አዲስ አበባ ሲገባ መጋቢነቱን የተረከቡት ሀይሉ ፋንታው ነበሩ። አዲስ አበባ ላይ ከነበሩት ወጣቶች መካከል የአሁኑ ቢሾፕ ዳዊት እና ቢሾፕ ደጉ ከበደ በ1967 ዓመተ ምህረት ለእድገት በህብረት ዘመቻ በሄዱበት የወንጌል ጥሪ ደርሷቸው ሲመለሱ ዳዊት ቀደም ሲል በተክለ ማርያም ገዛኝ ወላይታ ላይ የተለኮሰውን የሐዋርያት ወንጌል ለማቀጣጠል በእግዚአብሔር ተልእኮ ወደ ወላይታ ሶዶ አመራ። ከዛሬ 13 1968 ዓ.ም ተመረጥ ጀምሮ እስከ ዛሬ ድረስ ለ ሰላሳ ሶስት አመታት ወንጌልን በማገልገል የዛሬቱን የወላይታ አካባቢ ሐዋርያት ቤተክርስቲያን እዚህ ከፍታ ላይ እንድትወጣ የከፈለውን ዋጋ በጥቂቱ ማንሳቱ የግድ ሲሆን ዳዊት ጦሼ ለዚህ የደህንነት ወንጌል ሲል በተለያዩ ጊዜያት ይኸውም ለዘጠኝ ወራት ከአስር ቀናት በወህኔ በስራት ቆይቷል። ከባለቤቱ ከሞቴ ዋዲሶ ጋር በሰባት ብር ከ50 ሳንቲም የወር ገቢ ጥቂት ለማይባል ጊዜ ለመኖር ተገደዋል። ለስድስት ዓመታት ያለምንም ገቢ እንደ ቁራ በእግዚአብሔር እየተመገቡ በተአምራት ማሳለፍን ቀምሰውታል። ጅማሬው ላይ በጣት የሚቆጠሩ ምዕመናን የነበሯት የወላይታ ሐዋርያት ቤተ ክርስቲያን ዛሬ ነፍሳትና አገልጋዮች በስተው የጸሎት ቤቶች ተሰርተው ከአጥቢያ ወደ ንዑስ ከዚያም ወደ ሰበካ አድጎ ከሦስት መቶ የማያንሱ አጥቢያዎች፣ 26 ንዑስ ሰበካዎች እንዲሁም ከሰባ አምስት ሺህ በላይ የሚገመት ሕዝብ በውስጧ አቅፋለች። ወንጌልን በወላይታ የሰማውና በወቅቱ ለመጠመቅ ፈቃደኛ ሳይሆን በመስካሪ ወንድም ዳዊት ጦሼ ላይ ሳይቀር ከፍተኛ ስታ የነበረው ደበና ዴባ። ደበና ዴባ በወላይታ የግብርና ሰራተኛ ካድሬ ነበረ። ይህ ብቻ ሳይሆን ቀንደኛ ጠበኛና ጠጪ ሲሆን፣ በአንድ ወቅት ሰክሮ አመሻሽቶ ወደ ቤቱ ሲመለስ አንዲት ሴት ውሃ በእንስራ ተሸክማ እርሱ በሚያልፍበት መንገድ ስታቋርጥ ተናዶ በጭንቅላቱ እንስራውን ሲመታ ጭንቅላቱ እንስራውን ጠርሙሶ ይገባና እንስራውን ከሴትዮዋ ትከሻ ተላቆ ደበና በጭንቅላቱ እንስራውን እንደ ባርኔጣ አጥልቆ ወደ ቤቱ እንደሄደ ይነገራል። ይገርማል! የእንስራ ኮፍያ አድራጊዎችንም ኢየሱስ መለወጥ ይችላል። በአንድ ወቅትም ወላይታ ሶዶ የጉርሙ ባዲሳን ጸሎት ቤት ወታደር በመላክ አስፈርሷል። ይህን ሰው በ1974 ዓመተ ምህረት እግዚአብሔር በድንቅ ሁኔታ ለውጦት በመጠመቁ ደህንነትን ሲያገኝ በዚያው ዓመት በስራ ተዛውሮ ወደ ጅማ ይሄዳል። ከዚያም በ1977 ዓመተ ምህረት በስራ ምክንያት ወደ ሽማጂ ልዩ ቦታው እንደ ኬል ቀበሌ በተላከበት አንድ ቀን መጽሐፍ ቅዱስን በዛፍ ስር ተቀምጦ ሲያነብ ዳንኤል ኮስቴ የሚባል የሌላ ሃይማኖት አባል የሆነ ሰው ያየዋል። ይህ ሰው ይቀርበውና ብዙ ሰዎች አሉኝ ልሰብስብልህና ወንጌልን አስተምረን ሲል ይጠይቀዋል። ቀን ይቀጠርና ከጭና ከጠመንጃያዥ፣ እንዲሁም ከሌሎች ወረዳዎች ሳይቀር ብዙ ሰዎች አባካ የሚባል ቦታ በሌሊት ተሰብስበው ምስክርነቱን ቀጠለ። በዚያ ምሽት ብዙዎች አመኑና ለመጠመቅ ወሰኑ። ተመስገን አይባልም። ነገር ግን ደበና የማጥመቅ ስልጣን ገና አልተቀበለም ነበርና ጉዳዩን አዲስ አበባ ደውሎ ሲናገር ሰባት የተመረጡ ሰዎችን ይዞ እንዲመጣ ሆነና፣ እነዚህን ሰዎች አሳፍሮ አዲስ አበባ አሳፍሮ አዲስ አበባ በማምጣት ተጠመቁ። ከአዲስ አበባ ሲመለሱ አራቱን የጠበቃቸው እስራት ነበር። ሶስቱ ግን የወንጌሉን እሳት አቀጣጠሉት። ሚዛንም በወንጌል እሳት ተነካች። ቆይቶም አራቱ በአመክሮ ሲፈቱ ደበናም የእስራቱ ተካፋይ ተደረገ። በወንጌሉ መቀጣጠል ምክንያት ለሁለተኛ ጊዜ እስራት መጣ። ወንዶችም ሴቶችም ተጠፈሩ። ሴቶች ከሕፃናቶቻቸው ጋር ታስረው ሲንገላቱ፣ እርጉዞችም በጭካኔ እንዲደበደቡ ተደረገ። ሴቶች ጡታቸውን እየተገለጡ በኃይለኛ ግርፋትና ድብደባ ተሰቃዩ። ይህ ሁሉ ግን የተቀጣጠለውን እሳት ሊያጠፋው አልቻለም። እነ ምስራ ቂሩስ እነ ምስራ ቂሩስ፣ እነ ሉቃስ አቤል፣ እነ ሳሙኤል ዮሐንስ፣ አብርሃም የስደቱንና የመከራውን ገፈት ከቀመሱት ውስጥ ዛሬም ሳይጠቀሱ የማይታለፉ ናቸው። በተቀራረበ ጊዜ ከቤንች ብዙ ባልራቀ ቦታ ቴፒ ላይ የአሁኑ የከፋ ሻቃ ቅርንጫፍ ሰበካ ኃላፊ ጥበቡ እንዳለማው ኤፍሬም ወርቁ ከሚባል ወጣት የእውነትን ወንጌል ሰምቶ አዲስ አበባ መጥቶ በ1979 ዓ ም ይጠመቃል። ወደ ቴፒ ተመልሶ በመምህርነት ሙያ እየሰራ በምስክርነት መትጋት ቀጠለ። ነፍሳት መዳን ጀመሩ። በዚያው አኳያም ስደትም ተነሳ። ሆኖም የወንጌሉን በር መዝጋት አልቻለም። ቤተ ሰባ ስድስት አጥቢያዎችና ከ30 ሺህ በላይ ምዕመናን ያሏት ቤተ ክርስቲያን ተመስርታ ትገኛለች። የቤንች የከፋና የጅማ አካባቢዎች በወንጌል ተጥለቅልቀው ዛሬ ሶስት ቅርንጫፍ ሰበካ ለመሆን በቅተዋል። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። በአዋሳ የተያያዘ ወንጌል በሲዳማ በተለይም ባለታ ወንዶ ዙሪያ እየተቀጣጠለ በመሄዱ እነታደሰ ደያሞ፣ መኩሪያ መራሳ፣ የዛሬው የደቡብ ሲዳማ ቅርንጫፍ ሰበካ ኃላፊ ቱቴ ካሚሶ፣ ሀይሉ ሀይሉ ዋዮ ኡራጎ ሌንሳሞ በእግዚአብሔር ተአምራት ታጅበው ወንጌሉን በያገሩ ይዘውት ዘመቱ። በሺዎች የሚቆጠሩም ወደ መዳኒ ጎርፉ ጀመር። በሰሜኑም የሲዳማ ክፍል እነ ለገሰ ላንቃሞ፣ ሳሙኤል ጎዳሞ፣ እዮቦኤ ደግነት ገቢባ፣ ወርቁ ቦሮዳ፣ ጳውሎስ ወጀጎ ወንጌሉን ይዘው እግዚአብሔርን በድንቅ ከነርሱ ጋር እየሰራ በየቀበሌው የሐዋርያት ወንጌል እያሸነፈ ተቀጣጠለ። የእውነት ወንጌል ሲዳሙን እያጥለቀለቀ ሲሄድ ዘመኑ 1965 ዓመተ ምህረት አካባቢ ነው። ሾመ ገበየው በዚያ ዘመን ሲዳሞ ጠቅላይ ግዛት አሁን ጉጂ በሚባለው ርስት ፍለጋ የሄዱበት የደህንነት ወንጌል ስለደረሳቸው በጌታ በኢየሱስም ተጠምቀው ወደ አርሱ ጮሌ ይመለሳሉ። ወንድማቸው አሰፋ ገበየው ለነበሩበት የሃይማኖት ሃይማኖት ቀናተኛ ስለነበሩ በሲዳሞ የተቀበሉትን ይመሰክሩላቸዋል። አሰፋ ግን አልገባቸውም። ከዚህ የተነሳ ተሾመ ገበየው ጾም፣ ጸሎት ይይዛሉ። ለብዙ ቀናት ምግብ ባለመመገባቸው የተደናገጡት አሰፋ ምን ለመሆን ፈልገህ ነው እህል የማትበላው እና እንደዚህ የምትሞተው? ሲሉ ይጠይቋቸዋል። ተሾመም እንድትጠመቅልኝ ነው ይላሉ። ውይ ለዚህ ነው ብለው ወደ ከብቶች መጠጫ ኩሬ ይሄዳሉ። አሰፋ ዳገት ላይ ቆመው አንተ ከምትራብ ልጠመቅልህ ብለው ዘለው ወደ ኩሬ ይገባሉ። ለጽድቅ የተጠሙትም ወንድም ጎሽ ደግ አደረክ ይሏቸውና፣ ከልባቸው ሀሴት ያደርጋሉ። ልድገምልህ ሲሏቸው እንዴታ በማለት ይደግሙላቸዋል። ብቅ ጥልቅ ይላሉ። ተሾመ በዚህ ተደስተው መለኮታዊ ኃይል የሚለውን የተክሌን መጽሐፍ ሰጥተዋቸው የወንድማቸውን መጠመቅ ሪፖርት ሊያቀርቡ ወደ አዲስ አበባ ይመጣሉ።